በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በመላው ዓለም የምትኖሩ የሉል እግዚአብሔር ቤተሰቦች ሰዎች በመድኃኔ ዓለም ኢየሱስ ክርስቶስ ስም በድንግል ማርያም ቃል ኪዳን በላይ በያላችሁበት ቦታ ሰላም እግዚአብሔር ይድረሳችሁ። እንደምን ዋላችሁ? እንደምን ሰነበታችሁ? መድኃኔ ዓለም አምላካችን ዛሬም ዘወትር ሁል ጊዜም ቢሆን ስሙ የከበረ የተመሰገነ ይሁን፣ አሜን። ዛሬ ኃያሉ አምላካችን መድኃኔ ዓለም እንደፈቀደልን የምንማማርበት ርዕሳችን የእድል ቡዳ በሚል ይሆናል። ምን ማለት እንደሆነ የፈተናቸው አቅጣጫ እና መፍትሄዎቹን ደግሞ አያይዘን እግዚአብሔር በረዳን እንማማራለን። መድኃኔ ዓለም አምላካችን በድጋሚ ጉባኤያችን ይባርክልን፣ ያስፋልን፣ ክፉን ኃይል ያዝልን የምንማረው ትምህርት በመንፈሳዊ ውጊያችን እና በግሌ የመንፈሳዊ ህይወት ታሪክ ግንባታ ላይ አንድ እርምጃ ወደፊት የምንራመድበት ያደርግልን ሀም እንደተለመደው ወደ ትምህርታችን ከመሄዳችን በፊት የ2018 የመጀመሪያው የበረከት ስራ ጀምረናል። እሱም የሰማይቷ የቅድስት አርሴማ ቤት እንደምንሰራ ከዚ በፊት አቅርበንላችሁ ነበረ። አሁን ላይ በብሎኬት ተደርድሮ ፊኒሽንጉና ቆርቆሮ ይቀረዋል። እንዲሁም የኪዳነ ምሕረት ለጥር 11 ጥምቀት ሲወጣ ታቦቱ የሚቀመጥበት ድንኳን እንፈልጋለን። የጥቅምት መድሃን ያለም፣ የህዳር ቅዱስ ሚካኤል እና የህዳር ማርያም እንደዛ እያደረግን ዝክሮችም አሉን። በእነዚህ እንድትሳተፉ በመድኃን ያለም ስም፣ በሰማይቷ ስም፣ በኪዳነ ምሕረት ስም እጠይቃችኋለሁ። አካውንት አለ በተለመደው ሰብሰብ ባድርገን የቅድስት ኪዳነ ምሕረትን ድንኳኑን የቅድስት አርሴማ ደግሞ የቤተ ክርስቲያን ፊኒሽንጉን እንጨርሳለን። አብረን እንደጀመርን ፍጻሜውንም እንደዛው እናደርጋለን ብለን እናስባለን። ታህሳስ ስድስት እናስመርቃለን ብለን አቅደን እየተንቀሳቀስን ነው እና ሁላችሁም የሰማይቷን ቤት እንድፈጽም እንጨርስ እንድታግዙን በሰማይቷ ጠይቃችኋለሁ። እናታችን ቅድስት አርሴማ ይህን የበረከት ስራ ሰርተን በምድር ላይ የእሷን ቤት እንደሰራን በሰማይ ደግሞ የእኛን ዘላለማዊ ቤታችንን እንሰራለን። የመድኃኒያንን መልካም ፈቃድ ይሁንልን። ወደ ትምህርቱ ስንመለስ የእድል ቡዳ ይሄ ብዙ ጊዜ መቼም እድል ምን እንደሆነ አይተናል። ቡዳ ምን እንደሆነ አይተናል። ግን የእድል ቡዳ ሲባል ደግሞ ለየት ያለ የክፉ መናፍስት የውጊያዎች መካከል አንዱ ነው። አንዳንዴ በጣም የሚያስፈራኝ ነገር አለ። ምክንያቱም እኛ የምንሰራቸውን ቪዲዮዎች የምንለቃቸውን ትምህርቶች እየሰሙ ገልብጠው መናፍስታዊ በሆነ መንገድ እንዳይሞክሯቸው እሰጋለሁኝ። ግን ያው ማወቅ ስላለባችሁ የእድል ቡዳ ምን እንደሆነ እና መድኒ ያለም በክፋት በኩል የሚጓዙ ሰዎችን እንደ መጽሐፍ ቅዱስ ምን ብሎ እንደሚነግረን ከዛም በላይ ደግሞ ይህ መንፈስ ወደኛ ህይወት መጥቶ እንዳያጠቃና እንዳይጎዳን በምን አይነት መንፈሳዊ መከላከያ መንገዶች እንደምንከላከል እነዚህን አድርገን ነው የምናየው። ዛሬ የእድል ቡዳ ማለት ምንም መተት መስራት ሳያስፈልግ በማየት ብቻ እድልን፣ ገንዘብን፣ ሀብትን፣ ንብረትን፣ ወዝን፣ ያለንን መክሊትን፣ በጎ ስጦታዎቻችን በሙሉ በአይን ብቻ በክፉ መናፍስት፣ በክፉ ሰዎች የሚሰለብበት መንገድ ነው። ይህ የሚሆንበት የራሱ የሆነ አካሄድ አለው። ሰው አይቶ እድልን ይወስዳል። አይቶ ገንዘብን ይወስዳል፣ ይሰልባል። አይቶ ውበትን ደምግባትን ይሰልባል። አይቶ የፀጉርህን ውበት የአይንህን ውበት ያለህን መድን ያለም ሲፈጥር የሰጠን የሰውነት ክፍል የውበትን ውበት የሆነህን እሱን በማየት ብቻ ይወስደዋል። ትልቁ ግን ጉዳቱ እድልህን አይቶ መውሰዱ፣ በመናፍስት አይን አይቶ ያለምንም መተት ያለምንም እንትን ቁጭ ብሎ መስለቡ። ይሄ ደግሞ የሚሆንበት ትልቁ መንገድ ምን መሰላችሁ? አንደኛ ይህን የሚያደርጉ ሰዎች መጀመሪያ ማንኛውም ሰው ነው። ይሄን አሁን ለምሳሌ በእድሜ ከፍ ያሉ ደብተራ መሆን አይጠበቅባቸውም ወይ ጥንቆላ ውስጥ መግባት አይጠበቅባቸውም፣ ግን መናፍስትን ተዋርሰው ለዚህ ዓላማ የተዋረሱ ማለቴ በአይን ብቻ ሲያዩ የሰውን እድልና ገንዘብ ሀብትና ንብረት መልካም የሆኑ በጎ ስጦታዎችን ለመስለብና ለመንጠቅ ብለው መናፍስትን የተዋረሱ ልክ ደብተራዎች እንደሚዋረሱት አወራረሳቸው ነፍሳቸውን ሰጥተው ወይ ገብረው ወይ የሚያዋረሳቸው አካል አድርጉ ያላቸውን አድርገው ነው። ስለዚህ በጣም መጥፎ የሚባል በማየት ብቻ እድል የሚወሰድበት የመናፍስት ውጊያና ወረርሽኝ ነው የእድል ቡዳ ይባላል። በማየት እድልህን መውሰድ፣ በማየት ጸጋህን መንጠቅ፣ በማየት በረከትህን ማሳጣት፣ በማየት ብቻ የተሰጠህን መክሊት ያለህን በጎ ስጦታ ያለህን የሰውነት ውበት ያለህን ደህና ደህና የሚባሉ ብቻ በሰው አይን የሚገቡና በዓለማዊ ትንታኔ ትልቅ ትርጉም የሚሰጣቸውና ቦታ የሚሰጣቸው ነገሮች በአይን ብቻ ማሳጣት የሚችሉ ክፉ የሆኑ ሰይጣን የተዋረሱ የዳብሎስ ልጆች ምድራችን ሞልተዋታል። ይሄ የእድል ቡዳ ይባላል ማለት ነው። በመጽሐፍ ቅዱስ ላይ መጽሐፈ ሲራክ ምዕራፍ 3 ቁጥር 25 ላይ እንሚልቃ እናገኛለን። ክፉ ልቦና በመከራ ይገረፋል፣ ኃጢአተኛ ሰውም በኃጢአቶቹ ላይ ኃጢአት ይጨመራል። አያችሁ፣ ይሄ ሰው ቁጭ ብሎ ከልቡ ክፋትን አስቦ ክፋትን ወደ ተግባር ሲለውጠው የሚያሳይ ውጤት ነው ይሄ። እና ክፉ ልቦና ሁሌ ክፋት ነው የሚያመጣው ሰው በየጊዜው ገንዘብ ከፍሎ መተትን አድሶ የሰው እድል ወስዶ በሰው እድል መኖርና ትዳር መመስረት ክፋትና የክፉ ልቡና የሚያመነጨው ሀሳብ ነው የክፋት ጥግ ነው ሰው ገንዘብ አውጥቶ መተት ሰርቶ ገብሮ ሰይጣን ልኮ እንደዛ ሳይሆን በማየት ብቻ እዚህ ደረጃ ከደረስን ሰው ራሱ ሰይጣን ሆነኩ ማለት ሰው ከዲያብሎሱ በምን ተሻለው እነዚህ የእድል ቡዳን የተዋረሱ ሰዎች በማየት ነው። አሁን የሚያስፈልጋቸው ነገር፣ ቀልባቸው ያረፈበት ነገር፣ የተንገበገቡበት ነገር፣ የወደዱት ነገር በሙሉ መናፍስቱ ያደርግላቸዋል። ግን ትልቁ ግብሩ ለሰይጣኑ ነፍሳቸው። ሰው ዓለምን ሙሉ ቢያተርፍ ነፍሱን ቢያጎድ ምን ይጠቅመዋል እንዳለ መጽሐፍ ቅዱስ። ስለዚህ ሁሉ ነገር አላቸው፣ ገንዘብ አላቸው፣ የሚያስቡት ነገር አላቸው። ትዳርም ሊኖራቸው ይችላል፣ በሰው እድል ከብረው ሊሆን ይችላል። ይሄ ቁሳዊ የሆኑ እኛ ምን ዓለም የሚጓጓባቸው ነገሮች በሙሉ በእጃቸው ነው። ነፍስ የለም። ነፍስ በዳቢሎስ እጅ ነው። ምክንያቱም መጀመሪያ እንደዚ አይነት ሕይወትና ጉዞ ውስጥ የሚገቡት ምንድነው አላማው ሲል በምድር ነግሶ ነፍስን አስይዞ ከዳቢሎስ ጋር ቁማር መጫወት። ስለዚህ ክፉ ልቡና በመከራ ይገረፋል ይላል። ይሄ የሚገርመው ነገር መናፍሱ ተዋርሰውት እንኳን የፈለጉትን ያህል አያደርግላቸውም። ይሄ ነው ትልቁ የሚገር እንዳሰቡት አይሆንላቸው እኔ በማየት ብቻ ነገሮችን አሳካለሁ ብለው ትንሽ ነገር ይለቅና እንዲያልፍላቸው አይፈልግም። ወይ በበሽታ ይቀጣቸዋል፣ ወይበትዳር ሰው ትዳር እድል ወስደው ወልደው ግን ልጆቹ ያሳጣል፣ ወይም ልጆች ይዘጋል፣ ወይም ልጆች ጤነኛ ያልሆኑ እንዲወለዱ ያደርጋል። ብቻ የሆነ ነገር ያጎላቸዋል፣ በመከራ ይገረፋል። ሰይጣንን ተላም ድኸው አለማም ድኸው ተዋርሰው ከእሱ እጅ ወጥቼ ወደ እግዚአብሔር እመለሳለሁ ማለት ክፉ መንፈስ መጨረሻ ላይ የሚቃጣብህን ጥቃት አልፌ እመጣለሁ ማለት ነው። እሱም የሞት ቅጣት ነው። የሆነ ሰው ተዋርሶ ትንሽ ልቡ ካማታ ሩጦ ወደ መግደል ነው የሚሄደው። መግደሉ ደግሞ መፍቱ የእግዚአብሔር ነው። ሰይጣን ምን አቅም አለው ካልክ ለምን ተዋረስከው። መፍቱን ራሱ ሰጥቶታል። ስለዚህ ጤና ቢያሳጣውም ቢያደየውም ቢያበለጽገውም ባዶ ቢያደርገውም ከፍ ቢያደርገውም መድኃኒዓለም በራስ ነፃ ፈቃድ እዚህ አዙሪት ውስጥ ገብገባ ድረስ ምንም ነገር አይለም። በመከራ ይገረፋል ይላል ሐዋርያው ቅዱስ ጳውሎስ ሲያስተምር በአንደኛ ተሰሎንቄ አምስት 22 ላይ ከማንኛውም አይነት ክፉ ነገር ራቁ ነው። ክፉ ነገር አያችሁ ከማንኛውም ነው እንግዲህ ምክንያቱም በክፉ ነገር ውስጥ ክፉ መንፈስ አለ። በክፋት ውስጥ የእግዚአብሔር ኃይል አይበጣም። በክፋት ውስጥ ሰላማዊ የሆነ ህይወት አይገኝም። በክፉ መንፈስ የሚመሩ ሰዎች እንቅልፍ የላቸውም። ዛሬ የሆነ ፓርት ላይ ውስጣቸው ደስተኛ አይደለም። እንዲሁ ታውቃቸዋላቸው እኮ። እርጋታ የላቸውም። ተንቀልቃይ ናቸው። በጨዋታ ውስጥ ሞገስ የላቸውም። ተከባሪ አይደሉም። የሚናገሩት ነገር በራሱ ነገረ ስራቸው ሁሉ ቅልል ያለ ክብር የላቸውም። የሚታወቁ ሰው ይለያሉ። እኔ በጣም ነው የሚገርሙት እኮ ነች ሰዎች። ስለዚህ ከማንኛውም ክፉ ነገር ምን በሉ በሉ ራቁ። ይህ በእግዚአብሔር ዘንድ የተጠላ ከሰማይ አምላክ ዘንድ ማዕት የሚያመጣ በምድር በዳይብሎስ እጅ እንድንጓዝ የሚያደርግ በሰው ላይ ህልውናችን ገንብተን ግን ነፍሳስ ይዞ ቁማር ከዳይብሎስ ስለዚህ ይሄ በጣም አስቸጋሪ አካሄድ ነው። እንደዚህ አይነት ሰዎች ጌታ በምድርም በሰማይ የሚቀጣቸዋል። እንዲህ አንደኛ ጴጥሮስ ሦስት አስራ ሰባት ላይ የጌታ አይኖቹ ወደ ጻርቃ ናቸው እና ጆሮዎቹም ለጸሎታቸው ተከፍቷል። የጌታ ፊት ግን ክፉ በሚያደርጉ ላይ ነው ይላል። ክፉ ነገር በሚያደርጉ ላይ የጌታ ፊት መዓቱ፣ ቁጣው ክፉ በሚያደርጉ ላይ እግዚአብሔር በትዕግስት ታይቶ ፊቱን ሲያዞር እና ይሄ የእድል ቡዳ የሚባለው በአይን ብቻ ነገሮች የሚጠፉበት ገንዘብም፣ ሀብትም፣ ውበትም፣ መልክም፣ ደምግባትም እድልም የሚወሰድበት ስለሆነ ይሄ እንዴት ነው የምናሸንፈው የሚለውን እንምጣ። ምክንያቱም በአይን ነው በአይን ነው በማየት ነው መተት የለ ዝም ብለን መንገድ ላይ ወተን ስራ ወተን ለንግድ ወተን ለሆነ ነገር ለማድረግ ወደ ውጭ ወተን፣ በዚህ አይነት ውስጥ የሚኖሩ ሰዎች ባዩን ቁጥር ያለንን ነገር ሊነጥቁብን ይችላሉ፣ ወይም ሊወስዱ ይችላሉ። በዚህ በአይናቸው ግዴታ የሰውን እድል በአውደ ነገስት ብቻ አይደለም የሚነበው፣ በማየት ብቻ ይነበው። ለእኔም የገረመኝ የመናፍስት ውጊያ ነ። ስለዚህ እነዚህን የምታሸንፏቸው አንደኛ መንፈሳዊ ህይወትን ማጠንከር ነው። በመንፈሳዊ ህይወት ውስጥ ትልቁ በረከት የሚለው ነገር ለክፉ ኃይልና በአይን ለሚመጡ ነገር ከለላና እሳት ሆኖ እንዲከላከል ነው። የእድር ቡዳ የሚመሩ ሰዎች ምንም ይሁን በረከት ያላቸውን የእግዚአብሔር ልጆች የሆኑትን በአምልኮትና በጸሎት የሚያምኑትና የሚተማመኑት የሚኖሩትን በምንም ተአምር በማየት ብቻ ሊወስድ አይችልም። ምክንያቱም ግብሩ ትንሽ ነው፣ ግብር የለውም። በማየት ነው። በእርግጥ ግን የፈለገውን ያህል አያደርግም። የሚጸልይ ሰው ላይ የሚጸልይ ሰው በረከት አለው። አምልኮት ያለውን በረከት አለው። መንፈሳዊ ሕይወቱ የተገነባ ሰው የመንፈሳዊ ሕይወቱ አንዱ ጥቅሙ ከአይን ከሚመጡ ክፉ ነገሮች በእግዚአብሔር ኃይል ጸሎቱ እንዲከላከልለት። የሚጸልይ ሰው እኮ መተትን ቢገባ እንደፈለገ አይሰራም። ግደል የተባለ መተት ላያችን ላይ ተቀምጦ እኮ በህይወት እየኖረ ነው። ይሄ የጸሎታችን ውጤት ነው። እግዚአብሔር ቸርነት ነው። ፍቅሩን የምናይበት ነው። ስለዚህ እንደፈለጉ አይሰሩም። መንፈሳዊ ሰው ላይ የእድል ጉዳይ ሰራ በአይን ብቻ የሚደረጉ እንቅስቃሴዎች አይሰሩም። ግብር ተገብሮለት ሲሆን ነው። ትንሽ አቅምና ጉልበት ክፋትና የሚገበርለት ግብር መጠኑ የክፋቱ ጥግ፣ እሱ ለዳቢሎሱ ኃይሉ ከፍና ዝቅ ስለሚል ማለት ነው። አንዳንድ ደብተራዎች በጣም ገባር ናቸው። እሱ የግብሩ ውጤት፣ አንዳንዱ በመቁጠሪያም ትሸኝታለ ስለዚህ ትልቁ የእድል ቡዳ በአይን የሚደረጉ የትኛውም የሚወሰዱ ነገሮች በሙሉ ትልቁ መያዣ መንገድ መንፈሳዊ ህይወትን ማጠንከር፣ በአምልኮት መኖር፣ የቅዱስ ቁርባን የተመሰረተ ህይወትን መገንባት፣ ከዛ ውጭ ምንም አያደርግም። እግዚአብሔር ቸር ነው፣ እንኳን ለምነ ነው፣ እንኳን ጠይቀ ነው፣ ሳንጠይቀውም ለክፉ አሳልፎ አይሰጠንም። እያንዳንዷን ቅስበት ይጠብቀናል። እያንዳንዷን ደቂቃ ይመራናል። እያንዳንዷን ሰከንድም ጭምር በእሱ ህግ በትእዛዙ እስከ ኖርን ድረስ የእሱ እስከሆን የራሱ የሆኑትን ደግሞ አሳልፎ ለክፉ አይሰጥም። ስለዚህ ይህን አውቀን ከክፉ ኃይል ርቀን መንፈሳዊ ህይወታችን ገንብተን በአይን የሚደረጉና የሚወሰዱ የሚታጡ ነገሮችን በሙሉ በመንፈሳዊ ህይወታችንና በበረከት በኩል እየተከላከልን መንፈሳዊ ህይወታችን መቀጠል አለብን ማለት ነው። አሁን የቤ የአምልኮት ትልቁ ጥቅም አንድ መገዛት ነው። ለስላሴ የተፈጠርንበት ዓላማ ነው። ሁለተኛው ደግሞ እንግዲህ ተባራሪ የሆኑ መናፍስቶችን ዝም ብለው እንዳያጨነግፉን እንዳይጎዱን ማድረጊያ ነው። ቡዳ ሲባል እኮ ቀላል አይደለም። በውበት አይደለም። ይኸው ቡዳ አሁን እድል ላይ ሆኖ ሲሆን ደግሞ ግብር አለው ግብር ሲኖር ወይም ሲዋረሱት ነው። ስለዚህ ተባራሪ ነው። ዝም ብሎ የሚያስስ በአይን ብቻ የሚፈልግ መንፈስ ብድግ ብሎ አንተን አይነካ፣ አምልኮት ካለ ምክንያቱም የአምልኮቱ ውጤት የሆነ በረከት በየጊዜው የሚሰጥ ስጦታ የእግዚአብሔር ኃይል፣ ይሄ በሙሉ አጠል ይሆናል ለክፉ ሰዎች እይታና ሀሳብ ፍላጎትና ምኞት የተጋለት ካቶ እና ይህን የምናልፍበት ትልቁ መፍትሄ ጠንካራና ማይወላውል የማይነቃነቅ መንፈሳዊ ህይወትን መገንባት ነው። መንፈሳዊ ህይወት ለመገንባት ደግሞ ከባድ ነው። የሆነ ጊዜ ትወርቃለ የሆነ ጊዜ ትነሳለ፣ ትሰንፋለ፣ ትበረታለ፣ ታለቅሳለ፣ ትደሰታለ። በመንፈሳዊ ህይወት አስቸጋሪ ነው። መናፍስትን ተቋቁማችሁ የሆነ ቀጥ ያለ መንፈሳዊ ህይወት እስከምትገነቡ ድረስ እላ አስጨራሽ የሆነ ትግል ነው የምታደርጉት። ግብ ግብ ነው አንገት ለአንገት። ስለዚህ መንፈሳዊ ህይወት ግንባታ አስቸጋሪ የሆኑ ጊዜ ታሳልፋላችሁ። ብዙ ጊዜ ታለቅሳላችሁ፣ ብዙ ጊዜ ትጨነቃላችሁ፣ ብዙ ጊዜ ተስፋ ትቆርጣላችሁ፣ ብዙ ጊዜ ታማርራላችሁ። በራሳችሁ ላይ ማለት ነው። ምን አይነት ሰው ነኝ ትላላችሁ። ግን ይሄ መናፍስትን የሆነ ኃይሉን ሰብራችሁ እስከምታልፉ ድረስ አልፋችሁ የሆነ ነገር ከገነባችሁ ምንም አያረግም። ግንያችን ቅጽበት እስከምትፈጠር ድረስ ብዙ ዋጋ ትከፍላላችሁ። ብዙ ብዙ ብዙ ቀላል የማይባል ዋጋ ያስከፍላል። ዛሬ በጸጋ ዛሬ ጸጋቸው እንደዚህ ተገልጦ የምታያቸው አባቶች ስንት አመት ከመናፍስት ጋር እጅ ለእጅ ብዙ ታግለው ነው መንፈሳዊ ህይወታችን አስተካክለው። ከተስተካከለ በኋላ ፀጋው እየተገለጠ ይመጣል። ስለዚህ በመናፍስት ውጊያ መጀመሪያው መጸለይ ይችላለሁ አልችልም መስገድ ይችላለሁ አትችልም መንፈሳዊ ህይወት መፍት ላይ የሚደረገው ትግል ነው። እሱም ካለፍ መንፈሳዊ ህይወት ግን ጠንከራገት ትገነባ ለእሱም ከገነባ የትኛውም ሀይል ቢመጣ አይጎዳም። የትኛውም ኃይል ደግሞ ተባራሪ የሆኑ መናፍሶች አይለኩ። ስለዚህ ትልቁ የክርስቲያኖች ዋናው ፈተናቸው ቋሚ የሆነ መንፈሳዊ ሕይወት እስከሚገነቡና አምልኮትና ጸሎት ሰውነታቸው ባህሪያቸው፣ ጊዜያቸው፣ ማንነታቸው እስከሚለምንና እስከሚዋሃድ ድረስ ነው። ያ በጣም አድካሚና ጊዜ የሚፈጅ ጉዞ ነው። በጣም በጣም ለዚህ ትኩረት ሰጥተን ልንታገል ይችላል ማለት መታገል አለብን። ምክንያቱም የብዙዎቻችን ጥያቄ ነው። ዛሬ ጸለይን ነገ ይሰለችናል። ዛሬ ጸለይን ነገ ይደክመናል፣ እንተወዋለን። ይህ መንፈሳዊ ሕይወት ግንባታ ሂደቱ ነው፣ ፕሮሰሱ ነው። ይሄ ታዲያ ቀጥ ብሎ የሚገነባበት ጊዜ አለ። ያ ጊዜ እስኪመጣ እየተቆራረጠም መጸለይ። ያን ቀጥ ያለ ፕሮሰሱ ስትገነቡት የትኛውም ኃይልና አካል ወደ ህይወታችሁ አይገቡም። ከውጭ ይሆናል ውጊያው። ሰውን ማስነሳት፣ መጥላት፣ መደንገጥ፣ ሰው ሲያያችው ማግለል ምናምን፣ ስድብ ምናምን፣ ማሽሟጠጥ የማይሆን ነገር መስጠት፣ ያያ ፈተና ይሆናል። ልክ ዛሬ እንደ መምህራችን አይነት መምህር ዛሬ እንደሚያጋጥማችኋል። እና ትልቁ ነገር የእድልና በአይን የሚደረጉ የመናፍስት ፈተናዎችና ወረርሽኞች በሙሉ መፍትሄው መንፈሳዊ ህይወትን አጠንክሮ መገንባቱ አጠንክሮ የማይወላውል መንፈሳዊ ህይወትን መገንባት ነው። መድኃኔዓለም፣ ይህን ህይወት ገንብተን ክፉን ኃይል እንድንቃወም ይርዳን። አሜን። ስብሐት ለእግዚአብሔር።